ተድቦ መጽሐፉ እንጂ አንተ አደለም። ስላነበብክ ተሳደብክ አትባለም። እየተሳደበ ያለው ምናልባት ዘጋቢ ሊሆን ይችላል። ሐዲሱን የዘገበው አካል ተሳደበ ልትለው ትችላለ። የተጻፈውን አምጥተ ይኸው መሐመድ እንዲያደረገ ካልክ፣ አንተ እየተሳደብክ አደለም፣ የተጻፈን ነገር ነው እየተናገርክ ያለ። ስለዚህ ሙስሊም ወገኖቻችን አብዛኛ ጊዜ ክርስቲያኖች እንዲሳደባሉ ምናምን ሲሉ ምንድን ነው፣ ስለ ክርስቶስ ስትመሰክሩ ነው እናንተ ተሳደባችሁ የምትባሉት። ስለ ክርስቶስ ኢየሱስ መጽሐፋችንም ይናገራል። ጌታ አምላክ ነኝ ስላለ ነው ተሳደበ። ሐዲሱን የዘገበው አካል ተሳደበ ልትለው ትችላለህ፣ የተጻፈውን ተሳደብክ። ያሉት አምላክ ነኝ ስላላቸው እኮ። ስለ የትኛው ስራ ልትወግሩኝ መጣችሁ ሲላቸው ምንድን ነው ያሉት? ስለ መልካም ስራ አይደለም፣ ስለ ስድብ። አንተም ሰው ስትሆን ራስን አምላክ ስለማድረግ አሉ። ስድብ የመሰላቸው ሰው ሆነ፣ እንዴት ራስን አምላክ ታደርጋለህ? ነው። ዛሬ እኛ ኢየሱስ ክርስቶስ አምላክ ነው ስንል ተሳደባቸው እየተባለ ነው። መጽሐፋቸው እንዲህ እየተነበበ ና ይኸው ነብዩ እንዲህ አድርጓል የእናንተ ነቢያት በመጻሕፍቶቻችሁ እንዲህ አድርገዋል፣ መሐመድ እንዲህ አድርገዋል። ይሄ ስብዕና ያለው ሰው እንዴት ነብይ ልንለው ይገባ ልያልን ስናሳያቸው ተሳደባችሁ ይሆናል። ወገኖቻችን እህም እንትናቸው ደግሞ ጀማአቸው ደግሞ ይመጣና ሪፖርት አካውንቶቻችሁን ማለት ነው። ይሄ ሽንፈት ምልክት ነው ባይዘው ሐሳብን በሐሳብ መሞገስ ሲከብደው አንድ ሰው እንዴ ነው የሚያደርገው። የሰነፍ ዱላ ስድብ ነው እንደሚባለው ሁሉ የሰነፍ እንትናችሁ ስድብ ነው። ከዛ በኋላ ሪፖርት ማድረግ ነው በቃ ዱላችሁ ምንድነው? ሪፖርት ማድረግ እና መሳደብ ነው። ሐዲሳችሁ ሲነበብ ተሳደባችሁ እያላችሁ በመሸሽ ማለት ነው ነው። ለምሳሌ ሱለማይን በአንድ ሌሊት ከመቶ ሴቶች ጋር አደረ ብዬ ሳነብ ማማይ ተሳደበች የምትል ከሆነ ሲጀመር እናንተ ስለ ሱለማይን ድንቄ ምናችሁ ችግር የለውም ነው የምትሉት። እናንተ መሐመድ ሲነካባችሁ ነው ነርባችሁ የሚነካው። አሁን ይኸው የእናንተ ነቢ ሱለማይን በአንድ ሌሊት ከመቶ ሴት ጋር አደረ ብዬ ሳነብ ምን ይሏችኋል? ምናም ቀለል ያደርጉ። እሲ መሐመድ ጋር ልሂድ። መሐመድ በአንድ ሌሊት ከአስራ አንድ ሴቶች ጋር አደረ ስል ግን ፈጣሪ ሆይ የስድባቸው ጋጋታ ፈጣሪ ሆይ የስድባቸው ጋጋታ ሱለማይን በ ከመሐመድ ውጪ እነሱ ጋር እንትን የለም። በነገራችን ላይ ወንጌሉ እንደ ወንጌል እንትን እንበለውና ለምሳሌ እኔ ስለ ሱለማይን ሳወራ እና ስለ መሐመድ ሳወራ ያላቸው ጣዕም ራሱ አንድ አይደለም። ማለት ነቢያት አንድ ናቸው። ነቢያት የሚበላለጥ አይደለም። ሁሉም የአምላክን ቃል ነው ይዘው መጥተዋል ተብሎ የሚታመኑ አይደል? በእኛ በመጽሐፍ ቅዱሳችን አበይት ነቢያት አሉ፣ ደቂቀ ነቢያት አሉ። ያ ማለት ግን እንደው አስበልጠን የምንወዳቸው ምናምን አይደለም። ሁሉም የእግዚአብሔርን ቃል ወደ ሕዝቡ ያደረሱ ናቸው ብለን ነው የምናምኑ። ሙሴ ከእግዚአብሔር የተቀበለው ነው ለሕዝቡ ያደረሰው። ሙሴ ከራሱ ተአምራትን የሰራ አይደለም። ኦኬ፣ በእግዚአብሔር ተመርቶ ተአምራትን አሳይቷል፣ ሕዝቡን አሳምኗል። ይኸው ሁሉም ነቢያቶች አበይት ነቢያት የተባሉት እነ ዳዊት ምናምን፣ ያ ማለት ግን ዳዊትን ወድጄ ሙሴን አልወድ ማለት አይደለም፣ ከዳዊት ሙሴን አስበልጣለሁ ማለት አይደለም። አይደለም፣ ሁሉም የእግዚአብሔርን ቃል ስለሆነ ለህዝቡ ያደረሱት። እስኪ በስልምናው ተመልከቷቸው። አሁን ለምሳሌ ሶሎሞን በአንድ ሌሊት ከመቶ ሴቶች ጋር አደረ የሚለውን ይሄን ሐዲስ አነብ ኖርማል ናቸው። አይሳደቡ። ኖርማል ነው። መሐመድ በአንድ ሌሊት ከአስራ አንድ ሴቶች ጋር አደረ የሚለውን ሀዲስ እናሳይ ግን ኮሜንቱን ራሱ ተመልከቱት። የስድባቸውን ጋጋታ ማለት ነው። ያ ማለት ሲጀመር ከመሐመድ ውጭ የምታውቁት ነቢይ የለም ነው በቃ። ከዛ በፊት የነበሩትን ነቢያ ቼክም አታደረጉ አታቋቸውም። ሲጀመርም የምንወቃቸው የምትሉ በምን ታቋቸዋላችሁ? መሐመድ መጥቶ ሱለማይን ከሌ ከሌ ብሎ ዘገበላችሁ። ስማቸውን ብቻ ከመጥራት ውጭ ታሪካቸው ምንድን ነው የሚለውን አታቁትም። የየራሳችሁ መጽሐፍትም ስለሌላችሁ አታውቁትም። የእናንተ አንዱና አንድ ሱረቱ ቁጥር 12 ላይ እንደተናገረ የሙስሊሞች መጀመሪያ እንደሆን ታዘዝኩ እንዳለው ሙሐመድ ራፍ 39 ቁጥር 12 የሙስሊሞች መጀመሪያ ሆኖ የመጣውን ሙሐመድን ብቻ ነው የምታውቁት። ስለዚህ እሱ ሲነካ ነው ነርቫችሁ የሚነካው። ስለ ሌሎቹ ድንቅም ናቸው። እስቲ ኢሳ ሲሰደብ ታላዝናላችሁ? ወታችሁ አታላዝኑም እኮ ኢሳ እንደዚህ ተባለ ብላችሁ። አሁን ልክ ለሙሐመድ እንደምታለቅሱት ወታችሁ ታለቅሱ አታለቅሱ አታሪሱ ሲጀመር ኢሳ በራሱ ሰላም ሰጪ ነው። ኢሳ በራሱ በቁርአናችሁ ሰላም ሰጪ ነው። ሰላምን የሚፈልግ አይደለም። የአላህ ሰላም በሱ ላይ ይሁንና ብላችሁ የምትሉለት እንደ መሐመድ አይደለም። እንደ ቁርአናችሁ እንኳን በታዩት ማለት ነው። ኦኬ። እስኪ ኢሳ ሲሰደብ እንደ ወታችሁ አላዝናችሁ ታውቃላ? አታቁ። መሐመድ ከተባለ ተሰድቦም አይደለም እኮ፣ ምግባሩ ራሱ ስድብ ነው እሱ ምግባሩ ራሱ ያደረጋቸው ነውር ነገሮች ሲነበብላችሁ ስድብ ነው የሚመስላችሁ። ምክንያቱም በመስጂዶቻችሁ የሚነገራችሁ ነገር ምንድን ነው? ይህ አላልሰው በቃ ነብያችን አረንደው እንደውም አንድ ቪዲዮ አለ። መዳን በማንም የለም አላለቀሰና እንዲ እያለቀሰ ማለት መዳን በማንም የለም እንድነበዘን ከሁሉ በላይ ሆኑ ነብያችን መሐመድ ቃሉን እራሱ ወስደውት እኮ ነው በጌታ ስም ለሙሐመድ የሚሰጡት ማለት ነው መዳን በማንም የለም እንድንበት ዘንድ የተሰጠን ማን ነው ኢየሱስ የሚል ስም ነው መጽሐፍ ቅዱሳችን የሚለው ወሰደና ሙሐመድ ነው አለን ጀለስ እያለቀሰ የሆነ ቪዲዮ ነበር ኧረ ቆይ እስኪ አሳያችሁ መሰለኝ አንድ አካውንት ካለ የምሬ ነው አሳያችሁ አለ ሙትት ነው የምትሉት እንዴት እያለቀሰ ምናምን አንዳንዴ በጣም ነው የሚገርማችሁ ይህ ሰውዬ ቆይ የማናውቀው ታሪክ አለው እንዲህ ያልተነበበለት ታሪክ አለ። ይኸው ሀዲሳቱን እንደሚናገረው ምናምን ብላችሁ ሀዲሳቱን ስታዩ ነው እር ጌጡ ነው። ከየት አምጥተውት ኔ እንደዛ እንደሚያለቅሱለት እራሱ በጣም ነው የሚገርመኝ የት የት